አንተ ውት አምላክ አመዴስ ወግዛ ጋይስ ንጉሰ ነገስት አምላክ አንተ ለኩሉ ዘሰጋ ለኩላ ዘነ ሰነ ጽዋ ቅዱስ ማረነ ቅዱስ ወልድ ከንዘ ይብላንተ ሙስ ሰለሰሊው ከመዘበሉ ቅዱስ ቅዱስ ቅዱስ ተብለ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉስ ኢየሱስ ክርስቶስ ወይ ለዚህ ሰዓት በዚህ ደቂቃ ስለደረስከን እናመሰግናለን። ምሕረት ቸርነት የበዛ የምሕረት አባት የይቅርታ ባለቤት የቅድባ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና ሁሉን የምትስ ጌታ ሆይ እግዚአብሔር እንለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራ ሁሉ በስራ ሁሉ ውስጥ እናመሰግናለን። ሰውረህናለን አርተህናለን አጠብቀህናለን ወደ አንተ አቅርበህ ጠብቀህናለን ና ዝም ተጠብቀህናለን እስከዚህ ሰዓት አድርሰህናልና እናመሰግንሃለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ምስጋና በሰማያት ላይ ከፍ ከፍ ብሏልና ከሕፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀህ ስለ ጠላት ጠላትና ግፈኛውን ታጠፋ ዘንድ የጣቶቹ ስራ ሰሞች አንተ የሰራቸው ጨረቃ እና ከዋክብት እና ያለን ታስበው ዘንድ ሰው ምንድን ነው ነው ተጓበኛው ዘንድ የሰው ልጅ ምንድን ነው ነው ከመላእክት ጥቂት አሳነስከው። በክብ በክብር በምስጋና ዘውድ ከለልከው በእጆቹ ስራ ሁሉ ላይ ፈሙ። በኪሩቤል ላይ የምትኖር አምላካች በመላእክት ዘንድ ተከብራላችሁ መሰገናለ የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደርገን አንተ ነው። የምስጋና ቅዱስና እናሰብ ዘንድ የማይታየው ምስጋናና እናቀብል ዘንድ የሁላችንም መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነትን ርብን ጥቅም ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቅ። እግሮቻችንን ከድጥ፣ አይኖቻችንን ከእንባ፣ ሰውነቶቻችን ከኃጢአት ሞታድነን። ከቀድሞ ጀምሮ ያገለገሉ ወዳጆችን ለመናሰብ በአንተ ከዳኑት ጋር ቁጠረን። በአንድ ልጅ በእርሱ ያለ ክብሩ ስላንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም አሜን። አቤቱ እስከ መቼ ፈጽመ ትረሳኛለህ? እስከ መቼ ፊትን ከእኔ ትመልሳለህ? እስከ መቼ በነፍሴ ያዘን እኖራለሁ? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለች? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለችን? አቤት አምላኬ ተመልከሴ ስማኝ፣ ለሞት እንዳያንቀላፉ ዓይኖቼን አብራቸው

በንፋስ ክንፍ የሚሄዱትን መላእክት ረቂቃንን የሚያገለግሉትን የእሳትን ነበልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይዳሰሳቸዋል፣ ይጨሳሉ። ዓለምን ያስካንት አምላካችን እግዚአብሔር ወይ በስጦታ መንፈስ ወገኖች እንደሳሰኛቸው። አቤቱ አምላካችን ወይ በስጦታ መንፈስ ወገኖች እንደሳሰኛቸው። ጭንቁን ነገር የምታቀል የተቸገረውን የምትረዳ አንተነ የሐዋርያት ጌጣቸው የነዳያን ገንዘባቸው ተስፋ ለጡ ሰዎች ተስፋቸው ሙታን የምታነሳቸው ኢየሱስ ክርስቶስ ሆይ ላባይሎ ጥሮ የምትሆን አንተን እናመሰግንሃለን፣ ዛሬም ዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ። ጆሮ ወደ እኔ አዘንብል፣ በጠራው ቀን ፈጥነ ስማኝ። ዘመኑ እንደጢስ አልቋልና ጥንቶችም እንደሳብ

ዘመን ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደረቅሁ። ያሉ አንተ ግን አቤቱ ለዘላለም ትኖራለህ። መታሰብ ያለ ልጅ ልጅ አንተ ተነሥተህ ጽዮንን ይቅር በላት ይቅርትላ ዘንቅ ሲሆነና ዘመኖም ደርሷልና ባሪዎቹን ድንጋዮቹን ወዷልና መሬትዋንም አክብሯታልና። አቤቱ አሕዛብ ስምህን ነገሳት ሁሉ ክብርህን ይፍሩ። እግዚአብሔር ጽዮንን ይሰራታልና በክብሩም ይገለጣልና፣ ወደ ላይ ጸሎ ተመልክቶ ልመናቸውን አልናቅ የሚችል ለሚመጣት ትውልድ ተጻፈች፣ የሚፈጠር ህዝብ እግዚአብሔርን ያመሰግነዋል ከሰማይ የሆነ መቅደሱን ተመልክቷል። እግዚአብሔር ከሰማይ የሆኑ ምንም ጎብኝቷል። የእስረኞቹን ጩኦት ሰማ ዘንድ የተገደሉትን ሰዎች ያድን ዘንድ እግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ንግሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ ነገስታትም እግዚአብሔር ይገዙ ዘንድ። ባይሉ ጎዳና መለሳቸው። የዘመኒ ማስየዘመኒን ማንስንገር በዘመኒ መኮሌታ ተወሰደኝ። አመታቶች ለልጅ ልጅ ናቸው። አቤቱ አንተ አስቀድመ ምድር መሰረት ሰማያት እጆች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎናጸፊያም ትለውጣቸዋለህ። የለወጥም አለ አንተ ግን ያው አንተ ነህ። ዓመታትህ ከቶ ያልቅም። የባራቸው ልጆች ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ፣ ከጥፋት ሰዓት ሆይ ታድነን ዘንድ ከክፉ ሰዎች ተንኮል፣ ከአኬት ከስርዓት ድንገት ከሚመጣብን መከራ አቤቱ አምላካችን በዚህ ሰዓት አድነን። አለምን ያዝከ አምላካችን እግዚአብሔር አንተ ነህ። አቤቱ አምላካችን ረድኤት ድህነት የሚገኝ ካንተ ዘንድ ነውና ጌትነት የተማፀነ ሁሉ ባሪያም ዳዊትን ከክፉ ጦርነት ያዳንከው፣ ዳንኤልን ከአናብስት አፍ፣ ሶስናን ከረበና፣ አናንያና አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛንን ካሌዋንና ከአመፀኛ ትውልድ አድነን። ነፍሳችንና ስጋችን በቸርነት ተጠብቅ። ቤተ ክርስቲያናችን በምስጋና በጸሎት በቀነቻ ይመነጠብቅ። አምላካችን ይቅር በለን። አባታችን በሰማይ የምትኖር ወደ ፈተና አታግባን ከክፍሉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድ ከመውደቅ አድነን። በየጊዜው በየሰዓቱ ያለ ድካም ያለ አቄት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ስላም ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለም አሜን። አቤቱ በአትክሰፍ የማመቅሰፍ ማትገስጸኝ ፍላንፃዎች ወግተውኛልና እጆችን በላይ ለክብደውብኛልና ከቁጣ ፊት የተነሳ ለስገደነት የለም ከአጢያት ፊት የተነሳ ለጥንቶች ሰላም የላቸው።

ዛሬም ዘወትርም ለዘላለም ዋቤን አቤቱ እንደ ቸርነትህ መጠን ማረኝ። እንደ ምረትን ብዛት ኃጢአት እንደምሰስከ በደል የፈጽመ ጠብቅ ኃጢአት የማንጸኘን የበዴና ኗክ ያለሆን ኃጢአት የሁ ጊዜ ክፊት ነውና አንተ ብቻ በደልኩ በፊትም ክፋትን ያደረግው በነገርም ትጸርቅ ዘንድ በፍርድም ታሸንፍ ዘንድ ነው። በኃጢአት ተጸንስኩ እናቴም በመጠ ወለደችኝና እውነትን ወደድክ የማናገር ስውር ስጦታን አስታወቀኝ። በስቶ መርጨኝ ነጻም አለው አጣ ከወረዶ ይልቅ ነጭ ሆናለሁ። ሴትና ደስታ አሰማኝ፣ የዛርቃነ አጥንቶች ደስ ይላቸዋል። ከኃጢአቴን ፊት መልስ፣ በደሌ ሁሉ ደምስስ። አቤቱ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትም አትጣለኝ፣ ቅዱስ መንፈስም ከሌላ አትውሰድብኝ። ደስታና ማዳን ስጠኝ፣ በጽኑ መንፈስ አጽናኝ። መንገድ ለጠ አስተምራቸው ዘንድ ዝንጎች ወደ አንተ ይመለሱ ዘንድ፣ የመድኃኒት አምላክ እግዚአብሔር ከደም አድነኝ። አንደ በቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት፣ አፌን ምስጋናን ያወራል። መስዋዕትን ብትወድስ በሰጠው ነበር። የሚያቀጠሉ መስዋዕት ደስ ያሰኝም። የእግዚአብሔር መስዋዕት የዋ መንፈስ ነው። የተዋረደውን የዋውለ በእግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሳምራት፣ የኢየሩሳሌም ቅጽሮች ይታነጹ። የጽርቁ መስዋዕት መባ፣ የሚያቀጠሉ መስዋዕት በወደደ ጊዜን ጊዜ በመሰብ ላይ ፈረዳዎች ይሰዋል ነው። አቤቱ ምረት ፈጦን በላችን ላይ ስደረግ የፊትን ብርሃን በሰውነታችን ላይ የሚያደነ ምረት ይምጣ። ደስ የሚያሰቻርነት ይገለጽ። አቤቱ ከክፉ ነገር ከስህተት ሁሉ ጠብቀን እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደነ ወደ አንተ መመለስ ይቻላልና ቁጥር በሌለ ቦታ ሁሉን እንሰግድልሃለን። ድካማችንን ትሸከማለህ፣ ኃጢአታችንን ትታግሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህና። እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። በረፍታ ዘንድ አሳደገ። ነፍሴን መለሰ። ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና እና ክፉን አልፈራም። በትርህ ምርኩዝህ፣ እነሱ ያጽናኑኛል በፊት የገበታ አዘጋጀልን በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋሃም የተትረፈረፈ ነው ያረካል። ምረትህ በሕይወት የዘመን ይከተለኝ። በእግዚአብሔር ቤት ለረጅም ዘመን ኖር ዘንድ እግዚአብሔርን አመስግኖ ቸር ነውና ምረቱ ለዘላለም ነውና። የአማልክትን አምላክ አመስግኖት ምረቱ ለዘላለም ነውና የጌቶችን ጌታ አመስግኑት ምረቱ ለዘላለም ነውና። እርሱም ብቻውን ታላቅ ተአምራትን ያደረገ ምረቱ ለዘላለም ነውና። ሰማያትን በጥበብ የሰራ ምረቱ ለዘላለም ነውና። ምድርን በኋላ ያጸና ምረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምረቱ ለዘላለም ነውና። ለዛ ቀንን ያስገዛው ምረቱ ለዘላለም ነውና። ከበኵራቸው ጋር ግብፅን የመታ ምረቱ ለዘላለም ነው። እስራኤልን ከመካከላቸው ያወጣ ምረቱ ለዘላለም ነውና። በጠናችን በተዘረጋች ክንድ ምረቱ ለዘላለም ነውና የኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ነው እስራኤል በመካከሉ ያሳለፈ ምረቱ ለዘላለም ነው እና ፈሮ እና ሰራዊቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነው እና ሕዝቡን በምድረ በዳ የመራ ምረቱ ለዘላለም ነው እና ከዓለት ውኃን ያፈለቀ ምረቱ ለዘላለም ነውን ታላላቅ ነገሥታትን የገደለ ምረቱ ለዘላለም ነው አጽማን ነገሥታትን የገደለ ምረቱ ለዘላለም ነው እኒ አሞሪያ ንጉሥ ሲሆንን ምረቱ ለዘላለም ነው እኒ ባሳ ንጉሥ አገር ምረቱ ለዘላለም ነው እና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 እሱን ለማምለክ ያጸናን ዘንድ በቤታችን ጸሎታችንን አሳርግልን። ኃጢአታችን ማስተሰርልን። በጌታችን መርመር ጸሎታችንን አሳርግልን። ይህንን ብስት ላበላን፣ ይህንን ጽዋ ለጠጣን፣ ምግባችንና ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደግሞ ቅዱስ ስጋው ለሰጥን፣ እስከዚህ ሰዓት ላደረሰ ለሱ ለሉድ እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ማርያም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ወይ ደስ ይበል። ንጽሕት ድንግል ወይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችን የሚያስተሰርልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክን የወለድሽ ንጽሕት ቅዱስ ድንግል ማርያም ወደስ ይበልሽ። የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትሆኝ ንጽሕት ድንግል ወይ ደስ ይበልሽ። የባህሪያችን መመኪያ ወይ ደስ ይበልሽ። አምላካችን አማኑኤልን ይወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት ኖረተኛ አስታራቂ ሆነሽ ታስቢን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የምረት አባቴ ቅርታ ባለቤት አባታችን፣ ፈጣሪያችን፣ መድኃኒታችን ኢየሱስ ክርስቶስ ምረቱን ቸርነቱን ይላክልን፣ ለዓለሙ ሰላም ለእኛም ለህዝበ ክርስቲያኑ መረጋጋትን፣ ፍቅርን፣ አንድነትን ለምድር ለምድሪዛ በረከትን አምላካችን ያደለን ይስጠን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋትና ከመለያየት ይጠብቅልን። እኛንም ልጆቹን ከመከራ ከስቃይ ከስደት ከራብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞ ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ይጠብቀን። በህመም ውስጥ ያሉ ወገኖቻችን ፈውሱን ጤናውን ያደላቸው ሰላሙንም ይስታቸው። የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ በስደት አለም ያሉትን የሚሰብስብልን። በትዳር ያላችሁ ትዳራችሁ፣ ልጆቻችሁን መልካም ስራችሁን ይባርክ። ትዳር ለሌላችሁ ንጹህ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላችሁ ይስጣችሁ። አምላካችን ፈጣሪያችን መድኃኒታችን ኢየሱስ አጽራሪ ቤተክርስቲያንን አጽራሪ ተዋህዶን አጽራሪ ገዳማትን አጽራሪ አባቶችን አጽራሪ ሊቃውንትን አጽራሪ መምህራንን አጽራሪ ምዕመናንን ያስታክስልን ከቅድስት ቤተ ክርስቲያን የራቆ ከሃይማኖት ሕይወት መልሳቸው የሰብስባቸው በጸሎት አስቡን አትርሱም ብለው የተማጸኑትን ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ እግዚአብሔር ሁላችን በቸርነቱ በምረቱ ያስበን፣ መልካሙን ምኞታችንን መልካሙን ሀሳባችንን ይሙላልን፣ ይፈጽምልን። አገራችን ውስጥ የገባውን ጦርነት ያብርድልን። የምረት አባት የቅርታ ባለቤት አባታችን